ይህንን ቪዲዮ የምሰራው አንድም ከእናንተ ጋር ለመቀጠል ይሆናል፣ አንድም ደግሞ ተስፋ ቆርጬ ላልመለስ እንደገና ከዩትዩብ ሰፈር የምጠፋበት ቪዲዮ ይሆናል። ይሄ ምንድን ነው? ከዚህ በፊት በተደጋጋሚ ይሄ አራተኛ ቻናሌ ነው። አጎቴ አትሰሪም አጭበርባሪ ነሽ፣ ሁለተኛ ዩትዩብ እንድትሰሪ አልፈልግም በማለት ሶስት ቻናሌን ድምጥማጡን አጥፍቶታል። አንዱ ቻናሌ ሞኒ የሆነ ነው አስር ሺህ ሰብስክራይብ የያዘ አንድ አምስት ሺ ስድስት መቶ የያዘ ሰብስክራይብ አንዱ ደግሞ መቶ ሰብስክራይብ ላይቭ ይከፍትልኛል ብዬ እያሰብኩ በነበረበት ሰዓት አይገባሽም በማለት ሶስቱንም ቻናሌን ጥርቅም አድርጎ ዘግቶታል። ሰላምታዬ በያላችሁበት የዓለም ዳርቻ ሁሉም ይድረስልኝ። እንደምን አላችሁ? ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሸር በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። እንግዲህ የምታውቁኝ ጓደኞቼ እኔ ውቤ ነኝ። እሬች ብዬ ስሜን ቀይሬ ለአጎቴም ለመሸሸግ ስል መጥቻለሁ። ስላደረጋችሁልኝ መልካም ነገር ሁሉ አመሰግናለሁ። ምናልባት ይሄ ቪዲዮ ለመጀመሪያም ለመጨረሻም ሊሆን ይችላል። እንደምታውቁት ከዚህ በፊት ቻናሎችን ጥርቅም አድርጎ በመስጋትና በአንዳንድ ጓደኞቼ መስዋዕት በመክፈል በተደጋጋሚ ሳይሰለችው ሰብስክራይብ በማድረግ እንድመለስ ይሄ አራተኛ ቻናል ሆኖ እዚህ አድርሰውኛል እውነት ለመናገር ቻናል ማሳደግና ቻናል መክፈት ልዩነቱ የተለያየ ነው ቻናል መክፈት ኖርማል ነው ግን በጣም አድካሚ ነው ቻናል ማለት ልክ እንደ ህፃን ልጅ ነው። ህፃን ልጅ ቢያንስ እንኳን ትይዙታላችሁ፣ ትታቀፉታላችሁ፣ ታስተኙታላችሁ። ቻናል ግን እንደዛ አይደለም። በጣም አድካሚ ነው። የማይጨበጥ የማይዳሰስ አለኝ ብላችሁ የማትኮሩበት ከእኔ ጋር ለአንድ ዓመት የዘለቃችሁ ጓደኞቼ እኔ ያለሁበትን ሁኔታ ሁላችሁም ታውቃላችሁ። እና የእንቅልፍ ሰዓቴን፣ የረፍት ሰዓቴን፣ የምግብ ሰዓቴን እያልኩኝ ቀን ተሌሊት ምናልባት ለአንድ አመት አራት ሰዓት እስከ አራት ተኩል አንዳንድ ቀን ደግሞ ሶስት ሰዓትም የተኘውበት አለ። ሰዓቱን ለመሙላት ጓደኞቼ፣ አንዳንድ ወዳጆቼ እኔን ለማበርታትና ለማጠንከር ብዙ ለፍተዋል። ብዙ ሰዓት ማጫውተውልኛል። ውለታቸው የማይሻር ቤተሰቦችም አሉ። እንግዲህ አስር ሺ ሰብስክራይብ የያዘውን እና ሞኔ የሆነውን ቻናሌን ሳሳድግ እንደዚህ ለቁም ነገር ይሆናል እንዲሁም ደግሞ ሞኒ ሆኖ ገንዘብ ይከፍለኛል ብዬ አይደለም የጀመርኩት ጀምረው ቻናሉን እንደ ቀልድ ነው የጀመርኩት ግን እየገባውበት እየገባኝ ሲመጣ የሆነ አላማና እቅድ እየያዝኩ መጣሁኝ ምን እንደምሰራና ምን ማድረግ እንዳለብኝ አገር ስገባ ማወቅ ጀመርኩኝ ቻናሉን ብዙ ነገር ለመስራት አቀድኩኝ ግን ቻናል ማለት የማይዳሰስና የማይጨበጥ ነው አለኝ። የማትሉት፣ የማትኮሩበት ነው። ከሰው ተለይቼ ያደረግኩት ነገር የለም ግን ደግሞ ስበቡ የሰው ቪዲዮ ተጠቅመሻል፣ ለማጭበርበር ሞክረሻል፣ በየሄድሽበት ቤት አንድ አይነት ኮሜንት ጽፊያለሽ፣ ደምሩኝ ልደምራችሁ የሚል ቴክስት ታስቀምጫለች። የቃላት ድግግሞሽ የቃላት ድግግሞሽ ማለት እንግዲህ የቀጠለ አሁን ዛሬ ጽናት ድራማ ወይም ደግሞ አዴ ድራማ ተለቆ ከሆነ የዛሬውን ያሉትን ብለን ደሞ ነገ በሚቀጥለው ደግሞ የቀጠለ ብለን በራሳችን እንፈተፍታለን። ያ ማለት ደግሞ የቃላት ድግግሞች ነው ማለት ነው። ስለዚህ ይሄ ከስርቆት ወንጀል አይተናነስም ነው ያለው ነገር። ሳይ አንድ ትዝ ያለኝ ነገር ምንድን ነው፣ ማዘሬ የሆነ ተረት ተርታለች። ተረትም ሳይሆን እውነት ነው። የሰው ነገር አይከፍለኝም ትላለች እና ምንም አይነት ነገር የሰው ነገር የሆነ ወደ ራሷ አደበልቅም በፍጹም እኔም የሰው ነገር ወይም ደግሞ የገንዘብ ስጦታ ሊበረከትልኝ ይችላል ሪዎቼ ግን ደግሞ በቃ የሰው ነገር የራሴን ይዞብኝ ይጠፋል ስለምትል ማዘር ሁሌ የሰው ነገርም ስለማታስቀርብ እኔም የገንዘብ ስጦታ ምናልባት ማዳሞችን ላማትባል ምናምን ሲሰጡኝ ልብስ ነው የምገዛበት እንጂ ከደሞዜ ጋር ስጦታን አልደባልቅም ማለት ነው። ቻናሉ ከተዘጋ በኋላ ግን ምንድን ነው የተረዳሁት ነገር፣ ማዘር የምትለው ነገር ትዝ አለኝ። በቃ ይሄ የሰው ነገር እኮ ሰው ነው። እውነትም ይሄ አጎቴ ያለው በቃ የሰው ያልተፈቀደን ነገር እንደተፈቀደ አድርገን አሉ አለች። ያልሞተችን ሞተች ያላሉትን አሉ የፈለግነውን እያልን ቆይተናል። ግን ደግሞ እኔ ያለውበትን ነገር ሳስበው ድራማ ከመፈትፈት ውጪ ሌላ አማራጭ ስላልነበረኝ ነው። ቻናል ሞኒ ከሆነ ወይም ደግሞ ቻናልን ከፍታችሁ ዝም ካላችሁት ምንም አይነት ተመልካች የለም። ምንም አይነት የለውም። ያላችሁ ሰዓት ያላችሁ ቢው ይያ እንዳሉ እየቀነሰ ነው የሚሄደው፣ እና አማራጭ አድርገን ሁላችንም አማራጭ አድርገን የያዝነውን አሉሽ አሉሽ እንወዳለን፣ ድራማ አምጥተን ከፈተፈትን እይታም የተሻለ ነገር ስለሚኖረው ያንን ነገር እንመርጣለን ማለት ነው። አንዳንዶቻችን ደግሞ ያለንበት ሁኔታ ስለሚያስገድደን ለመስራትም ቀላል ስለሆነ ያንን ነገር ለማድረግ እንገደዳለን ማለት ነው። ደግሞ እድል ነው ማለቴ። እኔ የተለየ ነገር አላደረግኩም ወይም ደግሞ ቪዲዮቸውን እንዳለ ሁሉንም አላወረድኩም። ቢያንስ እንኳን አንድ ደቂቃ ወይም ደግሞ 30 40 ደቂቃ እነሱን ልጠቀም እችላለሁ፣ ግን ደግሞ ታምኔልና ፎቶቸውን እጠቀም ነበር። ጥፋቴ ይሄ ነው። አሁን ላይ ሳስበው ምንም ነገር ባልጠቀም ኑሮ ቻናሌን አላጠውም ነበር እላለሁ። ይህ ደግሞ ፈጣሪ ለእኔ ስላልፈቀደው ነው ብቻ ያሳደጋችሁትን ቻናል እንደ ልጅ የተንከባከባችሁትን ቻናል ስታጡ በጣም በቃ ጥሩ ያልሆነ ስሜት ይሰማችኋል። ግን ደግሞ ፈጣሪ ካልፈቀደው በቃ እንደ አዲስ መጀመር ነው። መንገደኛ ፊትና ኋላ ነው ይባላል። አይደለም ሁሌ ስለሰራን ብቻ ስኬትን እናገኛለን ማለት አይደለም። አሁን እኔ ያለውበት ሁኔታ ለመስራት በጣም ከባድ ስለሆነ ያሳለፍኩትን አንድ ዓመት ሁለተኛ ደግሞ ላለ ለመድገም በጣም ከብዶኛል። ግን አሁንም ቢሆን ለወደፊትም፣ ኢትዮጵያ ቢገባም ዋይፋይ እና ኔት የተመቻችን የተመቻቸ ቦታ ላይ ስሆን ለወደፊትም እቀጥላለው ማለት ነው። ግን አሁን ላይ ብዙም ይኸው ቻናሉን ከጓደኞች ጋር ላለመጥፋት ካልሆነ ወይም ደግሞ ቻናል ተከፍቶ አንድ ዓመት ከቆየ በኋላ በጣም አስቸጋሪ እንደሆነ ጓደኞችም እየተናገሩ ይገኛሉ። ከፍታችሁት ወደ ተል ተሎ ብላችሁ ሰዓቱን ካልሞላችሁት ዓመት ከሆነ በኋላ ሰዓት የመሙላቱ እንትን እያዳገተ እና ያላችሁትን ሰዓት እየቀነሰ እንደሚመጣም ብዙዎቹ ይናገራሉ። ይህንን ቪዲዮ እንግዲህ የምሰራው ለሙከራ ነው። ምናልባት ወይ እቀጥላለሁ ወይም ደግሞ አቆማለሁ የሚል ነው። ምክንያቱም ይሄ አራተኛ የቻናል ነው። ጓደኞችን በጣም አድክሜያቸዋለሁ። በጣም አስበዋል። በየቤታቸው ሲሄድ ወይኔ፣ በጣም ነው የሚያዝኑት። በቃ በማርያም በአላህ እያሉ ነው ጓደኞቻቸውን የሚያስደምሩት። አሁን ይሄ የመጨረሻዬ ነው ማለት ነው። እንዲያውም አልፎ አንዳንድ ቦታ ላይ ደግሞ ራሱ ካምፓኒ ከዘገው ለአንድ ዓመት ይቀጣል። በድምፅም ሆነ በፎቶ ያውቃል እያሉም እየሰማው ነው። እንግዲህ ይሄ ቻናል ከኔ ጋር የሚቀጥል ከሆነ በቀጣይ ቪዲዮ እንገናኛለን። እንደለመደው ሪሞብ የሚያደርገው ከሆነም ይሄ እዚህ ላይ እናበቃለን ማለት ነው። ግን አንድ ነገር የምነግራችሁ ግን ሳልናገር የማልፈው ነገር ምንድን ነው ጓደኞቼ ዘላቂ የሌለው ጥቅም አሁን እኔ ቢታይ አንድ ሺ ሁለት ሺ አምስት መቶ ነው ይሄ ሰራ ሳንቲም ቻናሌል እንዳጠው አድርጎኛል። ግን ደግሞ አሁን ላይ ይሄንን አንድ ሳንቲም ሳይሆን ማየት ያለብን ቻናሉን የከፈልነውን ዋጋ እንዲሁም ደግሞ አሁን አስር ሺ ካለው አስራ አምስት ሺ ሀያ ሺ እያለ ቻናሉ እያደገ የራሳችን ስራ ስንሰራ በራሳችን የራሳችን ስራ ማስለመድና እንዲሁም ደግሞ ቪዲዮ ካልታየ ቻናል ማለት ትልቅ ነገር ነው። አንድ ሞን የሆነ ቻናል ስንት እንደሚሸጥ ብትጠይቁ በጣም ኦቨር ነው የሚሸጠው። ስለዚህ የደከምንበትን የለፋንበትን ነገር በአንድ ቀን ጀንበር ወይም ደግሞ በደቂቃ ነው ቻናሉን የምናጠው ማለት ነው። ከመነሳታችን በፊት ግን ጥንቃቄ፣ ምናልባት ያላችሁበት ሁኔታ ላይ መቻችሁ ይችላል ቪዲዮ ለመስራት ካልተመቻችሁ ላይብ ሲመቻችሁ እየገባችሁ ሀገራችሁ እስከምትገቡ ድረስ ቻናላችሁን ማሳደግና ማቆየት ለእናንተ የተሻለ ነው ብዬ አስባለሁ። ደግሞ አንድ ነገር ከጠመማችሁ፣ አይጠመማችሁ እንጂ ከጠመማችሁ ምንም ነገር አይሳካም ማለት ነው። አሁን እኔ አንድ አመት በጣም ቻናሉ አንዴ ሲዘጋ አንዴ ሲከፈት ቢያሰቃየኝም ግን ቻናሉ ነበር እስካሁን ድረስ። ግን በራሱ ጊዜ ሪሞቭ ስላደረገው ሌላ ቻናልም እንዳልጠቀም ነው ያደረገኝ። አሁን ይሄኛውን ቻናል ጓደኛዬ ኢሜሉንም ፓስወርዱንም በሌላ ከፍቼ ነው ወደ ስልክ ያመጣሁት ማለት ነው። በራሴ መጠቀም አልችልም። ቀፎም ቀየርኩ። እኔ መግዛት ስለማልፈልግ ከዚህ በፊትም ለዩትዩብ ብዬ የገዛው ስልክ ስለነበረ ሶስተኛ ስልክ መግዛት አልፈልግም ማዳሞችም ካዩት ጥሩ ስሜት አይሰማቸውም። ስራ ትሰራለች ብለው ስለማያስቡ ማለት ነው። ስለዚህ እኔ መግዛት አልፈለግኩም። እኔ አንድ አመት ስሰራ ለዚህ ቻናል ከአምሳ ሺህ ብር በላይ ነው ወጪ ያደረግኩት። እየከፈለ ሳይሆን እየከፈልኩት ነው የኖርኩት። ጉልበቴን ሰዓቴን ሁሉ ነገር ነው መስዋዕት ያደረግኩበት። ስለዚህ ያለፈውን ወጪ ደግሞ እያሰብኩ ሌላ ወጪ ማውጣት ስለማልፈልግ ይህንን እንደ ሙከራ ከሆነ ይሆናል፣ ካልሆነ ደግሞ የራሱ ጉዳይ። ምክንያቱም እስካሁን እኔ ዩትዩብ ያስተዳድረኛል ወይም ደግሞ በዩትዩብ እኖራለው ብዬ ስለማላስብ ጤና ከሆንኩኝ ሁሉን ነገር ማድረግ እችላለሁ በራሴ ማለት ነው። እና አደራ የምላችሁ ጓደኞቼ፣ የምታውቁኝም የማታውቁኝም ለምታደርጉት ነገር ሁሉ የሆነ ጸጸት እንዳታተርፉ የምሰሩትን ስራ በጥንቃቄና በጥራት ብሰሩ፣ እንዲሁም ደግሞ ዘላቂነት የሌለውን ጥቅም ማስቀደም እንደሌለብን፣ ቻናላችን ማስቀደም እንዳለብን አንድ ቀን የተሻለ ነገር ሲኖር በቃ አንድ ቪዲዮ ቫይራል ከወጣ ከዛ በኋላ ቻናላችን ለምንም ነገር በጉልበት አይደለም ስራ የሚሰራው ወይም ደግሞ ስለ ለፋን ስለ ጣርን ስለ ደከምን አይደለም የሚሳካልንም ወይም ደግሞ የሚሆንልንም። ፈጣሪ የፈቀደው ሁሉ ነገር በህይወታችን ይሆናል። ይሳካልም፣ አይሳካም። መውደቅ አለ፣ መነሳት አለ እና የሰው ነገር የሚጠቅመን አለን የሰው ነገር ደግሞ የማይጠቅመን አለን። እኔ ይሄን ቻናል ከተዘጋ በኋላ ነው ነገሩ ሁሉ የገባኝ። እኔ የሰው ነገር ወደ ራሴ በፍጹም አላስቀርብም። በጣም ነው የምጠየፈው፣ በጣም ነው የምፈረው። እና ማዘርም ትላለች የሰው ነገር ወደ ህይወታችን አናስገባም፣ ገንዘብም ሆነ በቃ በቃ ከራሳችን ውጭ የሰው ነገር ማስቀረብ እንደሌለብን ነው እየተነገርን ያደግ ነው እና ምናልባት የሰው ነገር ስለጨመርኩ ይሆናል የራሴን ልፋቴን ድካሜን ይዞብኝ ሄደው እና ከዚህ ነገር ተምሬያለው፣ ማለት ነው እና ስላለፈው ነገር፣ ስለ ሁሉም ነገር፣ ስለሆነውም ነገር ስላልሆነውም እግዚአብሔር ይመስገን። ምክንያቱም ስለለፋው ስለደከምኩኝ ነው። አሁን ከጥቅሙ ጉዳቱን የተረፈኝ ግን ደግሞ በውስጡ ብዙ ጓደኞችን ታውቄበታለው። ብዙ የማላውቀውን ከመጀመሪያው እስከ አሁን ድረስ ቻናል እንዴት ክሬት እንደሚደረግ እንዴት ታምኔል እንደሚሰራ ብዙ ነገር እንዴት ኤዲት እንደሚደረግ አላውቅም ነበር። ሁሉን ነገር ከቅን ሰዎች ነው የተማረውም ያልተማረውም። በቃ ሁሉን ነገር ታገኙበታላችሁ። እና ሰው ሲያውቅ ብቻ አይደለም መስራት ያለበት፣ ሳያውቅም ጠይቆ መሞከርና መስራት እንዳለበት ተረድቻለሁ። የማናውቀውን ነገር ሳላውቀው እንዴት ልሰራ እችላለሁ? እኔ እኮ ምንም ነገር አላውቅም፣ ሰዎችን እንዴት ሁልጊዜ ጠይቄ ስራ ልሰራ እችላለሁ እንላለን እና ሚመቻችሁ ከሆነ የመስራት ፍላጎታችሁ ካለ እናንተ ምንም ነገር አለማወቅ አይገድበንም። በጣም በዙሪያችን ብዙ ሊረዱን የተዘጋጁ ሰዎች አሉ። መስራት ፍላጎታችን ሲያዩ እነሱ ሊያግዙን የሚዘጋጁ ሰዎች አሉ እና ከመሞከር ከመስራት ወደ ኋላ አትበሉ። ስለነበረን ቆይታ አመሰግናለሁ። በያላችሁበት የዓለም ዳርቻ ሁሉ ሰላምታዬ ይድረሳችሁ።